ሰላም ጤና ይስጥልኝ የዩቲዩብ ተከታታዮች እንደምን ቆያችሁልኝ? በዛሬው ዕለት ክርስቲያኖች ለምን ማተብ ያስራሉ በሚል ርዕስ መጥቻለው። እንደሚታወቀው በኦርቶዶክስ ተዋህዶ እምነት ተከታዮች ዘንድ ሁሉም ክርስቲያን በአንገቱ ላይ ክር ወይም ማተብ እንዲያስር ቤተ ክርስቲያን ታስተምራለች ወይም ታሳውቃለች። ይህ ክር ማሰር ወይም በአንገት ላይ ማተብ ማድረግ መች ተጀመረ፣ ጥቅሙስ ምንድን ነው የሚለውን ጉዳይ በጥቂቱ የሚገልጽላችሁ ይሆናል። አብራችሁኝ ቆዩ። እንደሚታወቀው በኢ የኢትዮጵያ ኦርቶዶክስ ተዋህዶ አማኞች ዘንድ ማተብ ማሰር እጅግ በጣም የቆየ ቢሆንም የተጀመረው በአራት መቶ ክፍለ ዘመን በያዕቆብ አማካኝነት ነው። በዚህ ዘመን የነበሩት ጳጳስ ዲዮክሎስ የተባሉ አባት ወንጌልን ወይም የክርስትናን ትምህርት በሚያስተምሩ ሰዓት በሰዓቱ በነበሩ ነገሥታት ሰቆቃ፣ ስቃይ ይደርስባቸው፣ ይታሰሩ ነበር። በዚህ ወቅት ግን የሳቸው ደቀ መዝሙር የነበሩት ያዕቆብ በኅብረተሰቡ ዘንድ ተራ ሰው መስለው በመግባት ኅብረተሰቡን ወደ ክርስትና እንዲመጣ፣ ወንጌልን እንዲማር ያደርጉ ነበር። በዚህ ወቅት ላይ ክርስትና ትምህርት እንዳይሰጥ ወይም ወንጌል ትምህርት እንዳይሰጥ የሚከለክሉ መናፍቃን በመሃል እየገቡ እየረብሹ ያስቸግሩ ነበር። ይህንን ነገር ለመለየት ሲባል፣ ክርስቲያኑን ከመናፍቁ ለመለየት ሲባል የወንጌል ትምህርት የተማሩትን ወይም ክርስትናን የተቀበሉትን በአንገታቸው ላይ ማተብ ወይም ክር እያሰሩ ይሸኟቸው ነበር። በዚህም መሰረት በማድረግ እስካሁን ድረስ እናት ቤተ ክርስቲያን ክርስቲያኖች በአንገታቸው ላይ ማተብ እንዲያስሩ እያስተ ማረች እየነገረች ትገኛለች። ስለዚህ እኛ ክርስቲያኖች በአንገታችን ላይ ማተብ ማሰር ይገባናል ወይም ይኖርብናል ማለት ነው። በሁለተኛ ደረጃ ማተብ ማሰሩ ወይም በአንገት ላይ ክር ማደርጉ ምን ይጠቅማል ቢባል፣ በአንደኛ ደረጃ እኛ ራሳችን ክርስቲያን መሆናችንን በምልክቱ ብቻ ሰው እንዲያቅልን እንዲረዳን ያገለግላል። በሁለተኛ ደረጃ ደግሞ እኛ በማንታወቅበት ህብረተሰብ በማያውቅበት በማያውቀን ቦታ ድንገተኛ አደጋ ደርሶብን ህይወታችን ቢያልፍ በቤተ ክርስቲያን እንድንቀበር ምክንያት ሆኖ ያገለግላል። ምክንያቱም በአንገታችን ላይ ያለውን ክር በማየት ይህ ሰው ክርስቲያን ነው ብሎ በማሰብ ወደ ቤተ ክርስቲያን ተወስዶ ጸሎተ ፍትሐት ተደርጎለት በአግባቡ በቤተ ክርስቲያን ቅጥር ግቢ እንዲቀበር ሆኖ ያገለግለዋል ማለት ነው። ስለዚህ ሁላችንም ክርስቲያኖች ማተብ ማድረግ መርሳት የለብንም። በዛሬው እለት ይዠላችሁ የመጣሁትኝ ትምህርት ይህን ይመስል ነበር። ከወደዳችሁት ላይክ ሰብስክራይብ አድርጉልኝ። ደና ሁኑ።